ሀገራችን የተከሰተውን የእሳተ ገሞራ ፍንዳታ የሀገራችን ሚዲያዎች በዝምታ አልፈውታል። ነገር ግን ከሰሞኑ ሪፖርት የተደረገው ይፋ አስደንጋጭና አስፈሪ ጥንቃቄ የሚፈልግ ጉዳይ ይመስላል። በሰሜን ኢትዮጵያ አፋር በሚገኘው የኃይሌ ጉቢ አካባቢ የፈነዳው እሳተ ገሞራ ፍንዳታ አሁንም ያለውን እንቅስቃሴ የሚያሳዩ የተለያዩ የሳተላይት ምስሎች ይፋ ተደርገዋል። ለመሆኑ የተደረገው የሳተላይት ምስልና በኃይሌ ጉቢ አፋር ያለው እንቅስቃሴ ምን ይመስላል? የሀገራችን ሚዲያዎች ዝምታስ? አካባቢው ላይ ምን ጥንቃቄ መደረግ አለበት? ሰላም ጤና ያስጥልኝ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ይህ ዜና ፕላስ ነው። መረጃውን ይዘን ቀርበናል። ወደ ጉዳዩ አለፍን። በተለይ ከሰሞኑ በተለያዩ ትልልቅ ድረገጾች ላይ የወጡ መረጃዎች እንደሚያሳዩት ከሆነ በኢትዮጵያ በአፋር ክልል የሚገኘው ኃይሌ ጉቢ እሳተ ገሞራ ፍንዳታ ተከስቶ እንደነበረ እናስታውሳለን። አሁን ያለው እንቅስቃሴን የሚያሳዩ የሳተላይት ምስሎች ይፋ ተደርገዋል። በተለይ እነዚህ የሳተላይት ምስሎች ከመልእክት ጋር ነው የተቀመጡት፣ ጥንቃቄ ሊደረግ ይገባል። በዚሁ ድረገጽ ላይ በወጣው መረጃም ናሳ ነው ይህን የገለጸው እሳተ ገሞራ ፍንዳታው በተለይ ሐምሌ 2025 ጀምሮ ዝቅተኛ ደረጃ ያለው እንቅስቃሴ እንደነበረ ተገልጿል። ኅዳር 23 ቀን በአካባቢው 2 ሰዓት ተኩል አካባቢ ፈንድቶ አመድና የእሳት ገሞራ ጋዞችን ማፍሰሱ ይታወቃል። የመጀመሪያው የተመዘገበው ፍንዳታ ነው። ምልክቱም ነው እስከ 15 ኪሎ ሜትር የሚደርስ አመድና ሰልፈር ዳይኦክሳይድ ዝቃጭ ለቋል ተብሏል። በናሳ አኳ ሳተላይት ላይ የሚገኘው በሞዲስ መካከለኛ ጥራት ያለው ኢሜጂንግና ስፔክትሮሜዲት መሳሪያ ፍንዳታው ከተከሰተ ጊዜ ጀምሮ ያለው እንቅስቃሴ ለመመልከት ተሞክሯል። እንግዲህ ናሳ ባወጣው መግለጫ ወይም የሳተላይት ምስል ላይ ፍንዳታው ከባህር ጠለል 15 ኪሎ ሜትር ወይም 9 ማይል መድረሱን በግምት 0.2 ቴሌግራም ወይም ደግሞ 220 ሺህ ቶን የሰልፈር ዳይኦክሳይድ አመድና የእሳተ ጎመራ ጋዞች በኢትዮጵያና በኤርትራ ክፍሎች፣ በየመን፣ በሰሜናዊ ህንድና ቻይና ድረስ መሰራጨቱን ገልጿል። ይህ ጉዳይ እንግዲህ በስፋት ሊነገር የሚገባው ጉዳይ ነው። ዝምታ ተነፍጎታል። ይህ ዝምታ የተነፈገው ጉዳይ ይህ እንግዲህ በስፋት በሀገራችን ሚዲያዎች አልተነገረም። የናሳ ሳተላይት ምስል የሚያሳየው የእሳተ ገሞራ ፍንዳታውን በተመለከተ አውሮፓውያን በተለይ ከኢትዮጵያ ውጭ ያሉ ሀገራት ታላላቅ ሚዲያዎች እያወሩበት ነው። የእሳተ ገሞራው የሰልፈር ዳይኦክሳይድ ደመናው ወደ ምስራቅ ተንቀሳቅሶ በተለይ ህዳር 25 ወደ ህንድ ደረሰ። እስከ ታህሳስ 1 ድረስ ሊታወቅ የሚችል እንደሆነ ቆይታው ተገልጿል። ፍንዳታው እንግዲህ በአቅራቢያው ያሉትን መንደሮች በአመድ ሸፍኖ ነዋሪዎች ሳል እንዲያስሉ የእንስሳት የግጦሽ ቦታዎችና የውሃ ምንጮች እንዲሸፈን ማድረጉ ነው የተገለጸው፣ ከዚህ በፊት ማለት ነው። አክሎም እንግዲህ በምስሉ ላይ በኃይሊ ጉቢ ነባር ጉድጓዶች በከፊል በዝቅተኛ ደመና ተሞልተው ወደ ደቡብ ምስራቅ ደግሞ ሁለት አዳዲስ ጉድጓዶች መፍጠሩን፣ በዙሪያው ግራጫና ቡናማ አመድ ንብብር መኖሩን አስታውቋል። በዚህም የምስራቅ አፍሪካ ሩቅ አካባቢ በሳተላይት የቴክቶኒክ ሳህኖች ስርጭት ላይ ተደራሽ አይደለም ያለው የናሳ አሁንም ሌላ በርካታ ንቁ እሳተ ገሞራዎች ስለመኖራቸው አረጋግጧል። አሁንም ገና የሚከሰቱ ማለት ነው። የአካባቢው ማህበረሰብ እንዲጠነቀቅ ምክሩንም ለግሷል። በአፋር ቀላል ቀለም ያለው ደመና ምናልባትም የፒሮክላስቲክ ቁሳቁስ ሊሆን የሚችል ወደ ሰሜን እየተሰራጨና መሬት ላይ ወይም ወደ መሬት ቅርብ የሆነ ይመስላል ሲል ሪፖርቱ ገልጿል። ቀጣይ ምን ይሆናል ስለሚለው ያስረዱት ሳይንቲስቶች የጋዝ ልቀትን የመሬት መበላሸትን ወይም አነስተኛ ፍንዳታዎችን ጨምሮ ተጨማሪ እንቅስቃሴ መኖራቸውን ገልጸዋል። ይህም ስለማይቀር የሀይሊ ጉቢን ክትትል እንደሚቀጥሉ ተናግረዋል። የሀገሪቱ ባለስልጣናት የእሳተ ጎመራውን በአቅራቢያው ባሉ ማህበረሰቦችና የአየር ክልል ላይ የሚያሳድረው ተጽዕኖን በመረዳት ጥንቃቄ መልዕክቶችን አስተላልፈዋል፣ ግንዛቤ እንዲፈጥሩ ተማጽነዋል። በሌላ በኩል እንግዲህ ፍንዳታው በአቅራቢያው ያሉትን መንደሮች በአመድ ሸፍኖ ነዋሪዎች ሳል እንዲስሉ እናም የእንስሳት ግጦሽ ቦታዎችና ምንጮች እንዲሸፍን አድርጓል ሲል አሶሺየትድ ፕሬስ ከጥቂት ቀናት በኋላ ዘግቧል። በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ ተመራማሪዎች በበኩላቸው በሮይተርስ ወደ 50 የሚጠጉ ገና ያልፈነዱ ንቁ እሳተ ገሞራዎች መኖራቸውን ጠቁመዋል። እንግዲህ እነዚህ ገና 50 የሚጠጉ ያልፈነዱ እሳተ ገሞራዎች በተከታታይ ወይም ደግሞ በተለያየ ጊዜያት ሊፈነዱ ስለሚችሉ አካባቢ ላይ ያሉ ነዋሪዎች ጥንቃቄ እንዲያደርጉ በኢትዮጵያ በኩል በሀገራችን ተመራማሪዎችም ሆኖ እነዚህ የዚህ ጉዳይ አጥኚዎች ይፋ ሊያደርጉ ይገባል። በአፋር ሀይሌ ጉቢ የተከሰተው እሳተ ገሞራ ፍንዳታ በተለይ ደግሞ እስከ ህንድ ሩቅ ምስራቅ የደረሰ መሆኑ በሳተላይት የታየ ነው። ወደኛ ሀገር ይሄ ነገር እንደው ፈጣሪ ፈቅዶ ወደ ህንድና ሩቅ ምስራቅ ባይወስደው እኛ ሀገር ቢሆን ምን አይነት ችግሮች ይፈጥር ነበር የሚለው ብዙዎችን ያሳሰበ ጉዳይ ነበረ። እነዚህ እሳተ ገሞራ ፍንዳታዎች አሁንም ይኖራሉ። ምናልባትም ይህ የመጨረሻቸው አይደለም። ወደ ሀምሳ የሚጠጉ ንቁ እሳተ ገሞራ ፍንዳታዎች እንቅስቃሴ ይታያል ነው የተባለው። ስለዚህ ታዲያ እነዚህ ንቁ የሆኑ እሳተ ገሞራ ፍንዳታዎች በነገራችን ላይ ከዚህ ቀደም የተከሰተው ሀይሊ ጉቢ ላይ አፋር የተከሰተው ንቁ ያልሆነ ብዙ አክቲቭ ቮልካኖች አሉ። ከዛ ውጭ ደግሞ እንቅስቃሴያቸው ማይታወቃሉ። ስለዚህ ይሄ ደግሞ በብዙዎች ዘንድ እጅግ በጣም ትኩረትን ስቧል። በተለይ ደግሞ ብዙዎች ጉዳዩን መነጋገር ያድርገውት ነበረ። ታዲያ ይሄ ነገር አሁንም በከፍተኛ ደረጃ ስጋት ከሆነ መንግስት ለምን እነዚህ አካባቢ ያሉ ሰዎችን የጥንቃቄ እርምጃ የማስተማር የማንቃት፣ በርካታ ስራዎች መስራት ይጠበቅበታልና። በአካባቢው የሚገኙ የተለያዩ አካላት ይህንን የጥንቃቄ መመሪያም ወይም ደግሞ ለጥንቃቄ ይረዳ ዘንድ አንዳንድ መልእክቶችን ሊያስተላልፉ ይገባል። የሚመለከታቸው አካላት በደንብ ወሳኝ የሆነ ማብራሪያ ገለጻ ሊያደርጉበት ይገባል እና በዚሁ አጋጣሚ መልእክታችን እናስተላልፋለን። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች መረጃው እንግዲህ ከተለያየ ሳተላይት መረጃዎች የተገኘ ነው። ናሳም በቅርቡ ያስጠነቀቀው ነው። በሀገራችን በኩል ግን ምንም አይነት እርምጃ እየተወሰደ አይደለም። ምንም አይነት የጥንቃቄም ሆነ ጉዳዩን ለመከታተል ጉዳዩን በተለይ አሳሳቢነቱን በሚገባ ክትትል ልናደርግበት ይገባል። ሚዲያዎች ትኩረት ነፍገውታል። ይህ ትኩረት መነፈግ ደግሞ ለሀገራችን በቀጣይም ከፍተኛ የሆነ ስጋትም ተስፋም ይዞ ሊመጣ ስለሚችል ነገርየው በደንብ በጥንቃቄ ሊታይ ይገባል። እሳተ ገሞራ ፍንዳታ መከሰቱ በቦታው ላይ አካባቢ ላይ ያሉ ሰዎች በተለይ ደግሞ እዛ ላይ ለሚኖሩ ስጋትን፣ አደጋን፣ ሌሎችንም ጥፋቶች ሊያመጣ ይችላል። ነገር ግን ሲያልፍ እንደሚባለው ደግሞ የቱሪስት መናኸሪያ ሊሆን ይችላል። ቱሪስቶች የተፈጥሮ ክስተቶችን ማየት ስለሚወዱ፣ ስለዚህ እነዚህ ነገሮች ደግሞ እጅግ በጣም ጥንቃቄ የሚፈልጉ ናቸው። ጥንቃቄ እንዲደረግ እያንዳንዱ እንቅስቃሴ መንግስት ጥንቃቄ መደረግ እንዳለበት ለሕብረተሰቡ በቂውን የግንዛቤ ማስጨበጫ የባለሙያዎች እገዛ ስለሚያስፈልግ እነዚህ ስራዎች በተከታታይ ሊሰሩ ይገባል። ሀገራችን የተፈጥሮ ሀብቶች አሏት። እንዲሁም ደግሞ በተፈጥሮ የሚከሰቱ ክስተቶች አንዳንድ ለየት ያሉ። በተለይ ኢትዮጵያ ላይ አንዳንዴ የሚያጋጥሙት ክስተቶችን ለማየት የሚመጡ ቱሪስቶችም ጭምር የሚሳቡባቸው የሚደነቁባቸው እንደ አፋር ያሉ በርካታ የተፈጥሮ መስህብ ያላቸው እንዲሁም ደግሞ ተፈጥሮ ሁሌም በተለየ ሁኔታ የምታስደንቀን የሚያስገርመን አካባቢ ስለሆነ ጉዳዩን በደንብ ማየትና መፈተሽ ያስፈልጋል። እንግዲህ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ለዕለቱ የነበረን ጉዳይ ይህን ይመስላል። አበቃን።